ሰላም ሰላም፣ እንዴት ናቸው? ውድ ዲጂታል ታይም ፍሬሽማን ቤተሰቦች ዛሬ ደግሞ የምነግራችሁ አዳዲስ እስካሁን ባለን መረጃ ድረስ እስካሁኑ አስራት ድረስ የጠሩ ግቢዎችን ይሆናል ማለት ነው። እንግዲህ በባለፈው ክፍላችንም የተለያዩ ሬሜዲያል ተማሪዎችን የጠሩ ግቢዎችን ነገሪያችሁ ነበር። አሁንም ደግሞ በአዲስና በተስተካከለ መረጃ አዳዲስ የጠሩ ግቢዎች ካሉ እነሱን የምገልጽላችሁ ይሆናል ማለት ነው። እስከ መጪሾ ድረስ አብዛቸሁ ይህን ቆዩ እያልኩኝ ይህንን ቪዲዮ ለሁሉም ተማሪዎች ሼር አድርጉላቸው። ግቢያቸው ውስጥ የተጠራ ልጆች የተለያዩ ግቢዎች ጥሪ አድርገዋል። ስለ እነዛ ምን ነገራችሁ ይሆናል። እንዲሁም ደግሞ በተከታታይ ይህን ሰሞን ትንሽ እየጠፋን ነው። ነገር ግን የሬሜድያል ተማሪዎች ሆናቸው ወደ ግቢ ዝገቡ፣ ምን እንደሚያስፈልጋችሁ እንዴት አርጋችሁ ማጥናት፣ እንዴት አርጋችሁ ጥሩ ውጤት መስራት እንዳለባችሁ በሌሎች ቪዲዮ እንመለሳለን ማለት ነው። ከጥታ ግን ለዛሬ ወደ ዋናው አላማችን ወይንም የጠሩ ግቢዎችን ልንገራችሁ ማለት ነው። እሺ በመጀመሪያ ጥሪ የምንመለከተው የሚሆነው እንደምታውቁት ከተቀየረ ልንገራችሁ ምክንያቱም አብዛኞቻችሁ ተማሪዎች ግራ እየተጋባችሁ ስለሆነ፣ አስቀድሞ እንደሚታወቀው የጂንካ ዩኒቨርሲቲ የተመደባቸው የሬሜዲያል ፕሮግራም ተማሪዎችን ህዳር አስራና አስራ አንድ ዓመተ ምህረት መሆኑን ዩኒቨርሲቲው አሳውቆ ነበር። ነገር ግን አብዛኞቻችሁ በሰማችሁት መሰረት ወደ ጂንካ አካባቢ የተከሰተ ወረረብሽኝ አለ። ታዲያ ይሄንንም አስመልክቶ የጂንኬ ዩኒቨርሲቲ በ2018 ዓ ም በትምህርት ሚኒስቴር በሬሜዲያል ለተመደቡ ተማሪዎቹ ህዳር 10 እና 11 ያለውን ሰርዞ ለጥቂት ቀናት እንዲራዘም አድርጎታል። ወይም ደግሞ ላልተወሰነ ጊዜ የምዝገባው ጥሪ መተላለፉን አሳውቋል። ስለዚህ ጅንቅ ዩኒቨርስቲ ደርሷቸው ለመሄድ እየዘጋጁ ያሉ ጓደኞቻችሁ ካሉ መተላለፉን ለሁሉም ንገባቸው ላለው ማለት ነው። ወይም ደግሞ የሆነበት ምክንያት በዛ አካባቢ ላይ በደቡብ ኢትዮጵያ በተከሰተ ወረርሽኝ አማካኝነት መሆኑ ከፍ ያለ ነው፣ ወይም በዛ ምክንያት የሚሆን እድሉ ከፍ ያለ ነው የሚሆነው። በአጠቃላይ ግን በቀጠል ሌላ ጠሪ ማስታወቂያ እስከ ማደርግ ድረስ ጠብቁኝ ብለዋል ማለት ነው ዩኒቨርሲቲው ሌላ የጠራ ዩኒቨርሲቲ የድሬ ደዋ ዩኒቨርሲቲ ነው። ድሬ ደዋ ዩኒቨርሲቲ እንግዲህ በ2018 ዓ ምት በትምህርት ሚኒስቴር ድሬ ደዋ እንግዲህ የተመደባቸው ተማሪዎች የእናንተ መግቢያ ቀን የሚሆነው ወይም ሪፖርት የምታደርጉበት ቀን የሚሆነው ህዳር 20 እና 21 2018 ዓ ምት መሆኑን የድሬ ደዋ ዩኒቨርሲቲ ያሳውቋል ማለት ነው። ሌላ በባለፈው ቪዲዮችን በዲስክሪፕሽን ላይ ገለጽንላችሁ የራየ ዩኒቨርሲቲ ህዳር 22 ና 23 አመተ ምህረት ጥሪ ማድረጉን አሳውቀናችሁ ነበረ። በተያያዘ የደባርቅ ዩኒቨርሲቲም እንዲሁ ለሬሚዳል ተማሪዎች ጥሪ ያስቀመጠ ሲሆን ህዳር 25 እና ህዳር 26 እንዳልኳቸው ህዳር 25 እና ህዳር 26 ሆኗል ማለት ነው። በነዚህ ቀናቶች ያልተመዘገባችሁ ተማሪዎች ካላቸው በቅጣት ህዳር 29 ነው የሚመዘግበው፣ ሲል ጊቢ ያሳውቋል። ትምህርት ህዳር 29 ነው መጀመረው እያለ ነው እየገለጸ ወይም የተገለጸው በመግለጫው ላይ። የደባርቅ ዩኒቨርስቲ ተማሪዎች ካላችሁ ሁላችሁም ሼር አድርጉላቸው ወደዛ ለሚማሩ ተማሪዎች። ሌላው የኦዳ ቡልቱም ዩኒቨርሲቲ ነው። የኦዳ ቡልቱም ዩኒቨርሲቲም በተመሳሳይ በ2018 ዓመተ ምህረት በትምህርት ዩኒቨርሲቲ ወደ ኦዳ ቡልቱም ዩኒቨርሲቲ የተመደባችሁ ተማሪዎች እንዳለ የእናንተም የምዝገባ ጊዜ የሚሆነው ህዳር 25 እና 26 ዓመተ ምህረት መሆኑን ዩኒቨርሲቲው አሳውቋል ማለት ነው። የመዝገባ ቦታ የኦዳ ቡልቱም የደረሳችሁ ተማሪዎችም በዩኒቨርሲቲው አዲሱ ካምፓስ መሆኑን አሳውቋል ማለት ነው። እስካሁን ድረስ የጠሩ ዩኒቨርሲቲዎች እነዚህን ይመስላሉ። በቀጣይ ባዳዲስ ሀሳብ እንመጣለን። አብዛኞቻችሁ ተማሪዎች እንግዲህ ለምንድነው አብዛኞቹ እየጠሩ ያልሆነው የሚል ጥያቄ እየጠየቃችሁን ያላችሁት፣ በቀጣይ በቪዲዮ እሱን የመገልጽላችሁ ይሆናል ማለት ነው። ሌሎቻችሁ አንድ የጠየቃችሁ ነገር ዲላ ዩኒቨርሲቲ ስጠርቷል ወይ የሚል ነገር አስቀምጣችኋል። ዲላ ዩኒቨርሲቲ የጠራው የሬሜዲያል ዩኒቨርሲቲዎችን ሳይሆን በመደበኛ ፕሮግራም የሁለተኛና የሶስተኛ ዲግሪ ትምህርት ለመማር ያመለከቱ ተማሪዎቹን ህዳብ ዘጠኝና አስብ የማመልከቻ ቀን ወይም ደግሞ የምዝገባ ቀን መሆኑን ነው ያስቀመጠው። ስለዚህ የዲላ ዩኒቨርሲቲ የሬሜዲያል ተማሪዎችን እስካሁን ድረስ አልጠራም ማለት ነው። ሌላ እንግዲህ ወደ ጊቢ ዘገቡ፣ ከዚህ በፊት በነበረን ቆይታም ነገሪያችኋሉ። ምን መያዝ እንዳለባችሁ እንዳትበዙ ታሁን ምንድገምላችሁ ጥንቅቀብላችሁ ከሁኑ ዘጋጅታችሁ ወደ ጊቢ እንድትሄዱ ማለት ነው። የስምንተኛ ክፍል ሰርተፍኬት ዋናውንና ኮፒውን ያዙ። የአስራ ሁለተኛ ክፍል ሰርተፍኬት ዋናውንና ኮፒውን ያዙ። ከዚህ በተጨማሪ ከ9 እስከ አስራ ሁለተኛ ክፍል ያለ ተማን እስከ ግብታቸውን ያዙ። እንግዲህ ወደ ስምንት የሚሆን ሶስት በአባት ፎቶግራፍ መያዛቸውን እንዳትረሱ። ከዚህ በተጨማሪ አንሶላ፣ ትራስ፣ ልብስ እንዲሁ የሚያስፈልጓችሁ የተለያዩ ቁሳቁሶችን መያዝ። ከዚህም በተጨማሪ ሬሜድያል ተማሪ ስትሆኑ በዩኒቨርሲቲ ውስጥ እናንተን የሚያግዝ መጽሐፍ ማግኘት በጣም አስቸጋሪ ነው። ስለዚህ እናንተን ሊያግዛችሁ የሚችሉ መጽሐፎችን መያዛቸውን እንዳትዘነጉላለው ማለት ነው። በቀጣይ በምን አይነት ሀሳብ ላይ ቪዲዮ እንደሚሰራላችሁ ወይም እንዲሰራላችሁ እንደምትፈልጉ በኮሜንት ሴክሽን ላይ ያስቀምጡልን። አለም በሉ እንደሚታወቀው የፍሬሽማን ተማሪዎችንም ደግሞ ቪዲዮ በተከታታይ መስራታችንን ጀምረናል። ለፍሬሽማን ተማሪዎች ይህም ቪዲዮ ላኩላቸው። ምክንያቱም ሁሉንም ትምህርት ሎጂክ፣ ጂኦግራፊ፣ ኢኮኖሚክስ እያልን ትምህርቶችን መልቀቅ ጀምረናል። ሳይኮሎጂ እያልን ማለት ነው። ይጠቅማችኋል እና ጎን ለጎን ከጥናታችሁ ጋር ይህን ቻናል ፎሎ ማድረጋችሁን ሰብስክራይብ ማድረጋችሁ እንዳትበዙ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ እንዳልኳችሁ በአዲስ ሀሳብ ነው የምንገናኘው። ቻው ቻው።